ያልሽ ነው። ለመሆኑ የምትናገሪው ነገር ታውቀዋለሽ? አዝናለሁ ጥፋቴን ለመከስ ከዚህ ውጪ ምርጫ ያለኝ አይመስለኝም። እራሴ ፍርድ ቤቱን ይግባኝ ጠይቄ ለነረታ እንዲፈርድላቸው እየተቻለኝ እናደርጋለሁ። ለመሆኑ አንዱ ጥፋትሽን ለመሸፈል ሌላ ጥፋት እየሰራሽ እንደሆነ ይታወቅሻል? ግን ትልቅ ጥፋት ያጠፉት ከአራት ዓመት በፊት ከነረታ ቤት ልጅ ንሰሳርቅ ነው እና እኛ ስለ የፈጸምሽው ግፍ ትንሽ ነው ብለሽ ነው የምታስቢው? ለእሱ የሚገባኝን ቅጣት ከእናንተ ለመቀጣት ዝግጁ ነኝ እንደማይሆን አውቃለሁ። ይሁን እንኳን ቢባል የሌላ ሰውን ሕይወት ለማትረፍ ብለሽ ከእኔ ነጥለሽ ስትወስጃት እኔ የምታመም አይመስልሽም? እኔም እኮ እንደ እሷ ባልወልድም እናት ነኝ ጩና ሆነሽ ነው? ቀኑ ሙሉ እኮ ስልክሽን ስቀጠቅጥ አይሰራም። አሞኛል። እባክህ ምን ነው? ችግር አለ እንዴ? ሄለን ሐኪም ቤት ገብታለች። ምን ምን ሆነ ነው? ጠዋት አካባቢ እኮ ደውዬላት ትንሽ አመማርጎኝ ሐኪም ቤት ነኝ ብላኝ ነበር፣ ግን እኮ መልሳ አሁን ደህና ስለሆንኩኝ ወደ ቤት ተመልሻለሁ ብላኝ ነበር። ስለዚህ ትንሽ ብናወራ ደስ ይለኛል። አሁን ወደ ሐኪም ቤት ብንሄድ አይሻልም? አሁን ላይ አሳሳቢ ጉዳይ የሄለን ነው ስስትም በቃ ለረታ መስጠት አለብን። ሁላችሁም ከረታ ጎን ነው የቆማችሁት። እኔ ደግሞ ሞት ይመጣል እንጂ ለማንም ልጄን አሳልፍ ያልሰጥም። ነገሩን በተረጋጋ መልኩ ማሰብ እንጂ ስሜታዊ መሆን እኮ ለማናችንም አይበጅም። እንደውም ከዚህ በኋላ ልጄ ለማንም ማምኝ ጥያት አልሄድም። ራሴ ነኝ በየሄድኩበት ቦታው ለይዣት ምዞረ ቆይጩና ይህን ያህል ምን ብላሽ ነው? ለረታ ለመመስከር ድጋሚ ፍርድ ቤት እቆማለሁ ይግባኝ ምናምን ብዬ ልጅቷን አስመልሳት አለው እያለች ነው። ስለዚህ ምናልባት መዘጋጀት አለብን ማለት ነው። አንተ ሰው ያብዳሃል እንዴ? ምኑን ነው የምንዘጋጀው? ናርዲ ስህተት ተፈጥሯል። በቃ ስስትም በጉድፌቻ መውሰድ አልነበረብንም። በእርግጥ አውቀን አይደለም የተሳሳት ነው፣ ግን ሳናውቅ ባጠፋነው ስተት እረታና ሚስቱ በእኛ ምክንያት መሰቃየት የለባቸው። ይሄ እኮ ወዴት ነው? ቆይሽ አብረን እንሄዳለን። ናርዲ ናርዲ ነው እንኳን ደስ አለሽ። በስተ መጨረሻም ፈጣሪ ጭንቃችንን አይቶ ሄሉን የሴት ልጅ እና ታደረገልን አይደል? እንኳን ደስ አላችሁ። ኮምፓውንድ መንደራችን ውስጥ በጉጉት ሲጠበቅ የነበረው ዲያስፖራ ብሎ ቁጥር ሶስት በታላቅና ለሽያጭ ቀረበ። ከዚህ በፊት ለሽያጭ ባወጣናቸው ዲያስፖራ ብሎ ቁጥር አንድ እና ቁጥር ሁለት የነበረው ቅናሽ እያመለጣችሁ፣ ሰዓቱ አሁን ነው። ቀድመው ለሚመጡ አስር ደንበኞች ብቻ ባለ አንድ መኝታ በ453 ሺ ብር ቅድመ ክፍያ፣ ባለ ሁለት መኝታ በ744 ሺ ብር ቅድመ ክፍያ፣ ባለ ሶስት መኝታ በ900 ሺ ብር ቅድመ ክፍያ፣ ባለ አራት መኝታ በ1 ሚሊዮን ብር ቅድመ ክፍያ 60 የባንክ ብድርም ተመሻሽቶ ተሞልቶሉታል። በእያንዳንዱ ህንፃ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ቤተ መጻሕፍትና ጂምናዚየም፣ ፓርኪንግና የኤሌክትሪክ ቻርጅ መሙያ መሳሪያ የተገጠመላቸው ጠንቅቅ ተደርገው እየተገነቡ ያሉ ኮምፓውንድ አፓርትመንቶችን የግሎ ያድርጉ። ሄሉ፣ ምንም ነገር እንደማትሆን ተስፋለኝ። እኔም ተስፋለኝ። አሁን ህፃኗን ማሞቂያ ክፍል አስገብተዋታል። አሁን ህፃኗ እንዴት ነች? እኔ ማ እኮ ዛሬ ትመጣለች ብዬ እኮ ቀደም ብዬ ቤቱ መጥቼ አስተካክዬ ልጠብቃት ብዬ ነበር። ሄሉም እኮ ደህና ናት። ትንሽ ድካም ተሰምቷት መሰለኝ። ዶክተሮቹም እኮ ያው ትንሽ እንታርፍ ብለው ነው። ሌላ ዶክተሮቹ ምንም የነገሩች ነገር የለም። ያው ነገ ትወጣለች ብለዋል። ግን ከመድከሟ የተነሳ መናገር አይደለም መተንፈስ አቅቷታል። ምናልባት ህፃኑ የሰባት ወር ልጅ ስለሆነ ይሁን ደም ግፊቷም ከፍ ብሏል እያሉ ነው። ስለ በሽቷስ ምንም ያሉት ነገር የለም? ምንም የለም። ፈጣሪ ታምሩን እየሰራ መሰለኝ። የእውነት እኔ ግን ስጋት ያዘኝ እሱ ነበረ። ዶክተሮቹም ትንሽ ግራ ተጋብተዋል። እንዴት በስምንት ወር ውስጥ ሞታለች የተባለች ልጅ ድንገት እድሜ ቀጥላ ጭራሽ ልጅና ስትሆን ከመገረማ አልፎ ያስደንቅም ትያለሽ። እና አሁን በሽታዋ ጠፍቶላታል እያልሽ ነው። አሁን ሀሳባችን ሌላ ላይ ስለሆነ ስለ እሱ ማንም ሰው ያሰበ የለም። ምንም አትሆንም። ያንን ትልቅ ዳገት ከተወጣችው እቺ ትንሿ እንኳን አታቅታትም። በፈጣሪው አዳኝነት የተማመነ አደለም ከህመሙ ከሞትም መዳን ይችላል። ባይገርምሽ ሄሉ ላይ የማየው ለውጥ ለእኔም ትንግርት ነው የሆነብኝ። የአንቺም ጥረት ባይታከልበት ኖሮ ምናልባት ይሄን ቀን ለማየት ባልታደለን ነበር። ጋቢ ምናምን ልወስድላት ነበር የመጣሁት። ቡናው ከፈላ አንድ ስኒ ጠጥቼ ልሂድ። እኔ ማ ከመጣች ብዬ ነበረ ቤቱን ፏፏሪጌ ልጠብቃት የነበረ። በቃ ካልመጣች አብረን እንመለሳለን። አንቺ ምን ታደርጊያለሽ? ጌዲን በረከትም እዛ ዋሉ እኮ። ስስት የለችም እንዴ? ጌዲ የሆነ ስልክ ተደውሎለት ይዟት ወጣ ብሎ ነበር። የምን ስልክ? ምን ሆነ ነው? እኔ እኮ ስትደውልልኝ ነው ደንግጬ ስሮጥ የመጣሁት። በእውነት ደህና ነች ብዬ ልዋሽ አልችልም፣ ሁኔታዋ በጣም አስጊ ነው። እና ቆይ ምን አድርግ ነው የምትለኝ? እናትሽ ጋር ልወስድሽ ነው ብለህ ለአራት ዓመት በአንቺ ናፍቆት የታመመሽ እናትሽ ጋር ብለህ ይዘህት ነው? ቆይ ስስትም ማየቷ ከበሽቷ እንድታገግም ይረዳታል። አንተም አይተሃት የለ በረከት፣ ለሰከንድ ኮ የሙትሽ ስም ከአፏ አይጠፋም። ምናልባት ግን ይሄን ለማድረግ የፈጠንኩ ይመስለኛል። መቼም እንዲት ተግባብተን ወደ ኋላ አትመለስም። ናርዶስን ሳናሳውቅ ይህን ነገር ማድረግ በጣም ከባድ ነው። ናርዶስ በፍጹም ስስት አንተ ቤት እንድትሄድ አትፈልግም። ወይ እስኪሆን ነገር ለማድረግ እንሞክራለን። እንግዲህ እሙቲ በህይወት እንዳለች ሄደን እናሳያት። አንድ የብቻ አይኗ አንተ ሆና ትረፍ እባክህ ናርዲ። ናርዲናት ለሷ ምን ብዬ ምክንያት የሚሰጣት አላቅም። በዛ ላይ ወዳጄታማ ሆስፒታል ነው ያለችው። ያለህበት ሆኖ ታውቃለሁ ግን አልቆይም እባክህ። ቆይ ግን ሚስት ላይ የተፈጠረውን ነገር ምንም ነገር አታውቅም። ልጃችንን ካለችበት ፈልጌ እንደማገኝላት ቃል ስለገባሁላት ጩና ከቤት እንደሰረቀቻት እንጂ እናንተ በጉድፈቻን እያሳደጋችኋት እንደሆነ ምንም አታቅም። መናገር ነበረብህ። ፍርድ ቤቱ ለእኔ ባይፈርድልኝ እንኳን ከእናንተ በጉልበት ነጥቄ እንደምወስዳት በጣም እርግጠኛ ነበርኩ። ባይገርምህ እዣት ሁሉ ከሀገር ልጠፋ ፕሮሰስ ላይ ነበርኩ። ምን አይዞህ፣ ይህ እኮ ያለፈ ታሪክ ነው። አሁን ያኛ ውረታ የለም። ለማንኛውም ሚስት ሁሉም ነገር ማወቅ አለባት። ስስትን እኔ በጉድፌ ቻ ውስጥ እያሳደግኳት መሆኑን ማወቅ አለባት። ይህን ባረግ ቅር ይላል። ቆይ ከዛስ እንዴ? ከዛ ምን? እሺ በቃ አሁንም ሙቲን ይዛት ነው። እሺ በቃ ይዣት እመጣለሁ። አመሰግናለሁ ስለተረዳኝ። እሺ ሄሎ፣ በረከት ስስትን የት ነው ይዘሃት ሄድከው? ምን እንደ እንዴትን እርታ ቤት ይዘሃት ትሄዳለህ? አሁኑኑ ልጄን ይዘሃት ና። አሁኑኑ ከዛ ቤት ይዘሃል፣ ቶሎ ከዛ ቤት ይዘሃት እኔ ምልሽ ሄለ፣ እንዴት ናት? ዛሬ ሆስፒታል አልሄድኩም። እንደገና ደግሞ ጌዲዮን ጋርም ስደውል ስልኩ አይሰራም። ደህና ነች፣ ነገ ትወጣለች ተብሏል። እናሁን በደንብ ደህና ናት። ደህና ነች አልኩ እኮ፣ ነገ ትወጣለች። ይቅርታ፣ ሰሞኑ ትንሽ እያመምት ስለሆነ በቃ እንደውም ከስስት ጋር ገብቼ ብቼን ይልተኛል። አይ ቆይ ቆይ፣ ናርዲ ማውራት አለብን። ምንድን ነው የምናውረው? ይልቅ እየመሸበት ስለሆነ ሰውየውን በጊዜ ሸኘው። የስስት እናት ቤት ደርሰን ነው የመጣ ነው ብዬው። እኔ እናቴ እሷ ብቻ ናት። ስስትዬ አንዴ ውስጥ ጠብቄን። ለምንድነው ወደ ውስጥ የምትገባው? እሷንም የሚመለከታት ብለክ የለ እንዴ። እዚሁ ፊት ለፊቷ ተናገር፣ ንገራት። እኔ እናቷ እንዳሉ እንኩኝ ሌላ። እሷ ማታቃት እናት እንዳለቻት ንገራት። እናትየዋን ታውቃታለች። ምክንያቱም እናቷ ነበረች። አላቃትም። እኔ ያለችኝ አንድ እናት ብቻ ናት ያቺም ናርዶስ ብቻ ናት። የኔ ቆንጆ እናትሽ አቅፋሽ ስተነባላየሻት በጣም እኮ ነው። ምስህ ስትልሽ ይበቃል። አቶ ረታ ደግሞ አባትሽ። ምን ነኝ? ወላጅ አባትሽ። ቆይ ሰው የለምድ ነው። ከቤት የማት አስወጣልኝ አስወጣልኝ ብያ አለው። ለምን? እውነቱ ስለተናገረ ነው። ስለምን? እውነት ነው የምታወራው? ቆይ ግን ምን አስበህ ነው? ይገባኛል። ናርዲ፣ ይህ ሁሉ ራስ ወዳድነት የተፈጠረው ለስስት ካለሽ ፍቅር የተነሳ ነው። ግን ደግሞ ሌላም ከአንቺ በላይ የሚሰስትላት ሰው አለ። ማንም ሰው ልጄን ከኔ በላይ ሊሳሳላት አይችልም። እንደዛ ከሆነ ለምን አንዴ እንኳን ሄደሽ የረታ ሚስት አታያትም? ቀድማ እናትነት ፍቅሯን የሰጠቻት እሷ ናት። ልጇን በማጣቷ እንዴት እንደተጎዳች ቆይ እንዴት ባስረዳሹ የሚገባሽ። እና ምን እያልክ ነው? ልጃችንን አሳልፈን እንስጣት? ለሚገባቸው እንስጣት ነው ያልኩሽ። እኔ ስስትን ሳልወዳ ቀርቶ ይመስልሻል? ግን በቃ ልክ ያልሆነ ነገር አለ። ምኑ ነው ልክ ያልሆነ ስስትን በጉዲፍቻ ወስደ ማሳደጋችን እስኪ የኛ ጥፋት ምን እንደሆነ ንገሪኝ። ና አርዲ ግን እናንተ ያለ ጥፋታችሁ ከተቀጣችሁት ይልቅ እሷ በራሷ የተቀጣችሁ ይባሰ ነው። እባክሽ ናርዶስ ይሄ ምን ይወክ ነው? ልጇን አይታ አይታቀና ያለችሁን ባለቤት ድጋሚ አንገቷ እንድትፈታ አድርጋት። እባክሽ እሺ፣ ተነሰሽ እሺ፣ ተነሳውን ከግሬስ እንጂ ምን አሁን ጥያቄ እኮ ነው እየጠየከኝ ያለው። ቃል ገብቻለሁ ለሚስቴ አሳይቼ እንደማልሳት ቃል ገብቻለሁ። እባክሽ ዳግም ሳታያት ከቀረች ትሞትብኛለች። እኔስ ልጄን አጥቼ መኖር የምችል ይመስላል? ደግሞ ራስወዳድ ነች ትላላችሁ። አሁን ከእናንተ ሌላ ራስወዳድ ሰው አለ? ናርዲ ባክሽን፣ በቃ ሌላ ልጅ በጉድፌቻ ወስደን እኮ ማሳደግ እንችላለን። አይሆንም በረከት፣ እባክህንታ እማዬ፣ በእናትሽ ከንጫጠ አታርቅኝ። እኔ ከንች ጋር መሆን ነው የምፈልገው። እንግዲህ ከዚህ በኋላ ከነርታ ጋር ቤተሰብ ነን፣ ስለዚህ አንዳንዴ እየመጣ እንጠይቃቸዋለን። አንደረታ በሚገባ እንጂ አሁንማ ከቤተሰብም በላይ ሆናል አልኩት። ናርቲ ናርቲ የእኔ ጅ ልጅ አይደለህም። ነ ተደጋጋሚ ሽ አንድም ያሳመምከኝ አንተ ነህ። እሺ፣ እንዴት ያንን ለመስዋዕትነት የከፈልኩባት ልጅ እንደቃ አንስተህ ትሰጣታለህ? በቃ ሌላ ጃን ተልቁ ማሳደግ እንችላለን። እኔ ከስስቱ ውጭ ሌላ ልጅ ማሳደግ አልፈልግም። ለምንድነው ማይገባክ እንዴ? እኔ ከሷ ውጭ መኖር የምችል ራሱ አይመስለኝ። አሁን ራሱ ገና አካባቢ እየናፈቀች ነው። እናችና እንዲ በቃ ይቅርብኝ። ትክክል ነው ብዬ ያሰብኩት ነገር ነው ያለበት ግን በቃ ይቅርብኝ። ማክሽ ማክሽ ጌዲ ደውሎልኝ ነበር ዛሬ ሄለን ከሆስፒታል ትወጣለች ብሏል። ሰምቻለሁ። ዛሬ ልጇን ታቅፈ ከሆስፒታል ትወጣለች። ታደላ ግን አየክ አይደለም? ፈጣሪ ግን ሊባረክክ ሲፈልግ የትኛውም ሁኔታ ውስጥ ሆነ እንኳን ይባርካል። ቆይ ግን እኔ ምን አይነት መረገም ብረገም ነው እንደዚህ በልጅ ጠን የምራበው? አረ ናርዲ በእናትሽ እንደዚህ አትበይ በዛሬ እኮ አሞሻል እና እኔስ እናት አደለኝ እንዴ እኔስ አላሳዝነ በቁም ነገር ያገኘኋትን ልጅ እንደ ቀልድ አጠዋት። የኔ ወድ በጣም ትልቅ ነገር ከሆነ ያደረግሽው እውነቴ ነው። እዚች ምድር ላይ እንዳንቺ አይነት እና ተፈልጉ አይገኝም። ደግሞ የእኔ ስለሆንሽ በጣም እድለኛ ነኝ። ይኸውልሽ በቃ አሁን ተነሽና፣ ሆስፒታል እንድ ሄለን ይዘናት ወደ ቤት እንግባ። ተነሽ በቃ ተዘጋጅ። ማመን አልቻልኩም። ማመን አልቻልኩም። በህልሜ አይደለም በረከት ናርዲዬ፣ በህልማችን ነው። እኔ ማመን አልችልም። በህልማችን ነው። ዶክተሩ ያለውን ሰምተዋል ግን? አዎ ያን ድሮ ከሁለት ሳምንት ነብሰ ጡር ነሽ። እስኪ አንዴ ድጋመው ነብሰ ጡር ነሽ? የልጅ አባት ልሆን ነው። እኔም ሰውዬ የልጅ አባት ልሆን ነው። ወይኔ አምላክ፣ ማዘር ያሉት ነገር ግን እንኳን የሚቻለውን የማይቻለውን እንኳን በፈጣሪ ዘንድ ቀላል ነው። እኛም የራሳችን ቤተሰብ ሊኖረን ነው ናርድዬ፣ እኛም የራሳችን ቤተሰብ ሊኖረን ነው ትልቅ ተመስገን ፈጣሪ፣ በስተመጨረሻ ደስታን አሳየህ። ተመስገን ምን ይሰናል ቀሰልጋስ ተመጨረሻ ይበቃል። እንዴ ለጌድ ይደውሉለት እንጂ። አይመጣም እንዴ? ይመጣል። ለልጁ አንዳንድ ነገር ሊገዛ ነው። ወደኋላ አይቀርም። ይልቅ እስኪ ሂጂና ቤቱ ሞቅ ሞቅ አድርጊው፣ ለዛውም በደስታ ኗ። ሂሉዬ እንኳን በድጋሚ ማርያም ማረች። ማርያም ታኖርሽ። የኔ ናት። አሁን እንዴት ነሽ? በጣም ደህና ነኝ። ወይ እስኪ ተነሽ፣ አጥቢያት። ተነሽ እስኪ ራባት መሰለኝ እንዳታፍኛት ደግሞ የፈጣሪ እንቸርነት ነው ባንቺ ውስጥ ያየሁት። ልጅ ደስታ ነው መሰለኝ ከውስጥ ቃል ማውጣት እያቃቴ ነው። አልቅሽኔ ልጅ። ትናንት ማረኝ ብለሽ ወደ ፈጣሪሽ የልመና ጸሎት አልቅሰሽ ነበር። እናም ዛሬ ጸሎትሽን ሰምቶ ታሪክሽን ስለቀየረው የደስታን ባልቅሺ አልቅሺ። ልጅ የካንሰር ምርመራ አረግች እንዲማየ አዎ፣ አድርጌ ያለሁ ዶክተሮች እስኪገረሙ ድረስ እጃቸውን በአፋቸው ሲጭኑ የፈጣሪን ጥበብ አይቸዋሉ። ምን ነው ገረማችሁ? ትችላለህና ልጄን ፈውስልኝ ብዬ በንብርክኬ ዞርኩት። ታዲያ በከንቱ ነበር እንዴ? በሉ ንገሩኝ እንጂ፣ ለምንድን ነው የእሱ ማዳኔ የዚህን ያህል የገረማችሁ? ይዣት ገዳም ለገዳም ጸበል ለጸበል የተንከራተትኩት እንዳይምርልኝ ነበር እንዴ? እውነት ነው በፈጣሪ ዘንድ ሁሌ የሚጀምር እንጂ የሚያልቅ ነገር የለም። ይኸው የኔን ህይወት ሀብዬ እንድጀምር ጭራሽ በልጅ ባርኮኝ አዲስ የመኖር እድር ሰጥቶኛል። እውነቴን ነው። ዛሬ የማየው ነገር ሁላ ህልም ከሆነ ግን ማንም እንዲቀሰቅሰኝ አልፈልግም። በቃ አሁን አዘኑ ይብቃና ደስታችን እናክብር። እኔም ጌዲ ጋር ልደውለት ሄሎ ጌዲ የት ነህ ይህንን ከቀኖች ሁሉ የተመረጠ ቀን አብረን ለማክበር ቤተሰብ ሁሉ ተሰብስቧል እኮ ቤተ ክርስቲያን ነህ እንዴ በቃ እሺ ስጨርስ ቶሎ ና እሺ ምስጋናውን ለማድረስ ወደ ቤተ ክርስቲያን ሄዶ ነው ማለት ነው ትንሽ እቆያለሁ ብሏል በቃ እኛ እሱ መጠበቅ ያለብን አይመስለኝም እውነት ውስጥ ያለውን ደስታ መቆጣጠር አልቻልኩም ለምን ታዲያ ደስታችንን በገንፎ አንጀምረው እኔ በበኩሌ ወይን ስለማልጠጣ የማሚን ገንፎ መብላት ትፈልጋለሁ እንዴ ለምንድን ነው በልጅ የደስታ ቀን ዋይንም አጥጭው? ምክንያት ስላለኝ ነው ማሚ። የምን ምክንያት? እነዚህ ሰዎች ማ ይሆን የደበቁን ነገር አለ። በነገራችን ላይ ስስትን ለቤተሰቦቿ መልሰናል? ምን? ቆይ ምን እያልክ ነው? እየቀለድክ ነው አይደል ናርዲ? እውነቱን ነው። አው ፈጣሪም እኮ እኛም መልካም ነገር ስናደርግ ነው አደለ ለኛ መልካም ነገር የሚከፍለን። እንደናት ስስት ናፍቀኛለች፣ ግን ደግሞ ከዚህ በላይ ራስ ወዳድ መሆን አልፈልግም እና ይሄ ነው ደስታ። በእርግጥ ሌላም ትልቅ ደስታ አለ ግን ጌዲ መጥቶ ጀማው ሙሉ ሲሆን ነው የሚነገረው። ምን ነው ትልቅ ደስታ ነች ብለህ ካቀለልካት። እንዴ እውነትም ዛሬ ሰዎቹ በደስታ አብደዋል። ፈጣሪ ምስክሬ ነው። እንደ ዛሬ የሳኩበት ቀን ያለ አይመስለኝም። እና ለኛም ንገሬን እናንሳቃ ታዲያ በረከት። እውነቱን ነው። ይህን ደስታችንማ በጎደሎ ሰው አናከብረው። በቃ ዳቦ ጌዲዮን ሲመጣ ይቆረሳል። እኔ በይም ቡና ቀራል። ቆይ አልገባኝም ስስትን ለማን የሰጣችኋት? ጭና ናት። ዝርዝሩ በኋላ አይደርስም። የሚታይ ናት። ከአሁኑ የጌዲን ከለር እየያዘች ነው። ነጭ ናት። የኔ ልጅ ባያቷ ብትወጣ ጥሩ ነው እያስባል ጌዲ ምን ሆኖ ነው እስካሁን አልመጣም? ጌዲ ስለቴን በሙሉ ዛሬ ነው የማስገባው ብሎ ይኸውልሽ በየገዳማቱ እየዞረ ነው። በስልክ ሲያወራኝ ደስታውን እንዳልጨረሰ ድምፁ ያስታውቃል። እኔ ራሴ ዶክተሮቹ ነፃነሽ ሲሉን ልጄን እንዳቀፍኳት በድንጋጤ አጦሉ ልወድቅ ነበረ። ይኸውልሽ ይሄ ተስፋ ለቆረጡ ሰዎች በሙሉ ትልቅ ትምህርት የሚሆን ነው። ያኔ እንዲሰልለኝ የላክሽው ሰው ቤት ገብቶ ባያድነኝ ኖረ አፈር ሆኜ ነበር የምታገኘ። ሰው የሚሞተው ተስፋ መቁረጥ ሲጀምር ነው። እኔ እንድድን ብዙ ለፍተሻል። አሁን ግን የምታርፍበት ጊዜ ደረሰ ይመስለኛል። ለምን አርፋለሁ? ልጄ ፈጣሪን ለመለመን እንዳላረፍኩት ሁሉ አሁን ለምስጋናም አላርፍ። በእርግጥ እኔም አድነኝ ብዬ ከለመንኩት በላይ ሲያድነኝ በጣም አልቅሻለሁ። ለካሱንም እንደዚህ ተስፋ አድርጎ መዳን ይቻላል። ይልቅ ልጅሽን ማለቴ አታስብሽ። እኔ እንጃ እስኪ አንቺ ስም ፈልጊ፣ ግድ የለም። አባቷ ይምጣና ጊዜውን ወቅቱን የሚመጥን ስም አብረን እናወጣላታለን። ድጋሚ የተወለድኩ ያህል ነው እየተሰማኛለሁ። ድጋሚ ብት ይልቅ ከዚህ በኋላ መተኛት ብሎ ነገር የለም። ማለት ማለት የፈለግሽው አልገባኝም። ለማለት ነው አይገርምም። አሁን ገባኝ። በእኔ በኩል ምንም እንዳታስቢ ችግር የለም። እሱም የሚተኛ ከሆነ ቀስቅ ሸ የበጅሮንድ ግቢን ልጅ በልጅ ነው የምናደርገው ማረፍ ብሎ ነገር የለም። አሁን ይህንን ሳቅ ከማየት በላይ ምንም የሚያስደስት ነገር አለ። ተከፍሎ ለማያልቅ ውለታ ተመስገን እንጂ ሌላ ምንም የሚባል ነገር አለ። ተመስገን፣ ምንም ተመስገን ነው። ምን እየጠበቅ ነው? ወንድ ልጅ ልበልሽ? ረቀስ ምን ነው? ጾታው ላይ ሮጥክ። ገና እኮ ጥንስሱ መጠንሰሱ ነው። እኔማ ስለረታ ሚስት እያሰብኩ ነበር። መቼም ከአራት ዓመት በኋላ የጠፋችሁ ልጇን ስታገኝ በጣም ነው ደስ የሚላት። እሱ ግን ስልክ ስለውለት አያነሳም። ምናልባት እሱም ከልጁ ጋር ጥሩ ጊዜ እያሳለፈ ይሆናል። በጣም ገርሞኛል። ምኑ ነገሮች እንደዚህ በፍጥነት መቀየራቸው ለአንቺ አልገረመሽም እንዴ? በጣም ከሁሉም ነገር ግን ምኑ ገረመሽ? ሁሉም የሄለን ጤናዋ መመለስ፣ ከዛ በኋላ ደግሞ እኔ ልጅ አታገኝም የተባልኩት ማርገዝ። ግን ስለ አንቺ የሚያሳስበኝ ነገር አለ። ባለፈው ዶክተሩ የነገረኝን ነገር ከሆነ ማስታወስ አልፈልግም። ደግሞ የሄለንን ህይወት የቀየረ አምላክ የእኔንም ህይወት ይቀይራል። እሱን ደግሞ በተግባር እያየሁት ነው። ማህፀንሽ ጽንስ መሸከም አይችልም ተብለሽ ነበርኩ። አልገባኝም፣ ቀይ በአንድ ደስታዬን ለማጥፋት ነው ይህን ነገር እየደጋገምክም ታስታውሰኝ? ግን እኮ ነገርኩ እኮ ይህን ልጅ እንደምንም ብዬ እወልደዋለሁ። ልክ የለንድ እንደወለደችው ማለት ነው። እኔ ያልኩት እኮ በደንብ መመርመር አለብሽ፣ ጥሩ የማህፀን ስፔሻሊስት ያስፈልገናል እኮ ነው ያልኩት። ማሚ ብዙ ሰው ስለምታውቅ እሷ ትፈልግልኛለች። እረስተሹ ነበር ግን አይደል፣ ያው ለጊዜው የታየኝ ማርገዜ ብቻ ነበር። ፈጣሪ እንግዲህ ብዙ ተአምራትን እያሳየን ነው። እኛ ብቻ ለሱ ታማኝ እንሆን እንጂ የእኛም ታሪክ መቀየሩ አይቀርም፣ አምናለሁ ምን ነው የቅድሙ ደስታ ይታይብሽ። ደህና ነሽ? ደህና ነኝ። አሁን የተፈጠረውን አንድ ባንድ እንድትነግሪኝ እፈልጋለሁ። ስስትን ለማንና ለምንድን ነው አሳልፈሽ የሰጠሻት? ስለሱ ሌላ ጊዜ እነግርሻለሁ። ይሉ ከዚህ የበለጠ ሌላ አንገብጋቢ ጉዳይ ይዣለሁ እያልሽ ነው? ምናልባት ምንድን ነው የሆንሽ? ናርዲ ነብሰ ጡር ነኝ። ምን እየቀለድሽ ነው አይደል? ባይገርምሽ እኔም ዛሬ ነው ተመርምሬ ያወቅኩት። የአንዱ ከ15 ቀን ፅንስ ቦወድ ተሸክሜ ያለሁ። ይህ እኮ በጣም ደስ የሚል ነገር ነው። ናርዲ አንቺም ረስተሸዋል ማለት ነው። ምኑን? ከዚህ በፊት እኮ ማኅፀንሽ ጽንስ መሸከም አይችልም ተብዬ ነበር። እና አሁን በምን ተሸከምሽ? እየቀለሽብኝ ነው እና ወይስ ስላልገባሽ ነው? ምናልባት ስትወልጅ ችግሩ ይፈጠራል ያሉሽ? አላውቅም፣ ግን አሁን ባለሽበት ሁኔታ ለአንቺ ልጅ መውለድ ከባድ ነው የሚሆንብሽ ነው ያሉኝ። ረሳሹ እንዴ? ለኔም እኮ በዚህ ምድር ላይ ለመቆየ ስምንት ወር ብቻ ነው የቀረሽ ብለውኝ ነበር። አረሰውት እና የኔ ትልቁን ችግር የፈታ አምላክ ያንቺን ትንሿን ነገር አይፈታም ብለሽ ለምን ሰጋሽ? ልክ ነሽ። ይህንን ሁሉ ነገር ያደረገው በምክንያት ነው ብዬ ማሰብ ጀምሬያለሁ። ስስትን በሰጠዋት ማግስት ይሄ ነገር መፈጠሩ ፈጣሪ በእኛ ላይ ተአምር ሊያደርግ ነው ብዬ ማመን ጀምሬያለሁ። አየሽ አይደል፣ ይህ ብቻ ነው የሚያስፈልገው ማመን ሀይ ጌዲ